ነሽ ነው? ብርዝና እኔ ስመጣ ሁሌም እኮ ወይስ ከኔ ጋር ፋውል አለብን ነው? አረ፣ እኔ ችግር የለብኝም። ማለቴ ፈልጊው አይደለም። ምናልባት አጋጣሚ ነው የሚሆነው። እንደዛ ከመሰለሽ ይቅርታ አድርጊልኝ። በቃ ሱሪ ለባሽ አይደለ እንዴ? ለምን ደቀሚስ ለባሽ ትሆናለህ? ኮፍተ እንበል እንጂ ኮፍተ እንበል ወንድ ልጅ አይደለ እንዴ? እንደወንዶች አርገ እንጂ ወንድማ ወንድ ነኝ ከኔ የሚብስ ወንድ ተገኝቶ ነው እንጂ ቀባጥረው። ግን ምንድን ነው ብቻ ምታወሩ የሆንክ ቆዳ ሽብሽብ ላይ ምን ይመስላል? በእናታችሁ አስኮነ። ቆይ አንቺ ልጅ እኔ ካልተጨቃጨቅሽ መዋላችን ማለት ነው ይኸውልሽ መሰረት እኔ ሰላም እና ሰላም ብቻ ነው እንፈልገው? ሌላውን ነገር እንደርስበታለን እሺ ቆይ ለምንድን ነው ሰላም ማሰጫ ኧረ ነገረኛ ነሽ እያልከኝ ነው ሰላም ሳይሆኑ ግን ሰላም መፈለግ ምን ሻከብ? አንተ ራስህ ነገር ትፈልግና ደግሞ ሲሆን ነገርኛ ታደርጋለህ። አንተ ሲሆን ብዬ መምጣቴ እንደውም ሄድኩልህ። አንቺ ማለት እና ሻምስኝ፣ አንቺ ነሽ እንጂ የመጣሽብኝ እኔ ነኝ እንዴ? አረ ጉዴ ፈል። ለማንኛውም የሰላም ያርግልሽ እሺ ዛል በጭተሽ እየተከተልሽ ነበር ማለት ነው። ደግሞ ለምንድነው ምትከተይ? ችግርሽ ምንድነው? ከኔ ምንድነው ምትፈልጊው? አንተ ያማል እንዴ ስላገዝኩልን ነው ወይ ስለመጣውኝ ነው የተናደድከው? ሁለቱንም ምክንያቶችሽ ማወቅ ይችላሉ ማለት እ ለምዛ እንደመጣሽ ማወቅ ባውቅ ደስ ይለኛል። እሺ አሁን ሰዎቹ ይከተሉን አይከተሉን ምንም የምናውቀው ነገር የለም ሳሚ። አንተ ጭቅጭቁ ላይ ትቆያለህ መሰለኝ። ውሳኔ ንገረኝ እንጂ በጣም ጥሩ። እኔ ማወቅ የምፈልገው አንቺ ለምዛ እንደመጣሽ ነው፣ ከየትኛው ወገን እንደሆንሽ ነው። እንዴ ይህን ሁሉ ጥያቄ አሁን ነው መልሰው? እሺ ጥሩ፣ ሳሚ ከየትኛው ወገን ነሽ? ከየትኛው ነው የመጣሽው? ምናምን የሚለውን ነገር ትመልስልህ። ሳሚ፣ ሳሚ እንዳትንቀሳቀስ። ቆይ፣ መጡ። ቆይ

ይመለስ አንቺ ግን እንዴት አይሻል? እንዴ! ወይኔ ሳሚ ሰራችልኝ ማለት ነው። እኔ ማልቀቃት እንዴ? ረበስማ እብድ የሆነች ልጅ ሰራችልኝ ማለት ነው። ምንድን ነው? ምን ፈለግሽ? ዛሬ ደግሞ የሚያካሄድሽ የለም ነው ወይስ እኔ እንዳካሄድሽ ነው የመጣሽው? ሰምኛለሽ፣ እኔ ከአንቺ ጋር መሄድ አልፈልግም። እሺ ገባሽ? ቆይ በቃ ሶሪ ልልን የመጣሁት በቃ አንቺም ሶሪ ሙድ ግጭ። ያራድ ልጅ አደለሽ እኮ። ይቅርታ እንዳደርግልሽ ነው የምትፈልጊው? በቃ ይቅርታ አድርጌልሻለሁ። እሺ ራሁ መሄድ ይችላል አትችል። በቃ ይቅካልከኝ አብረን እንሂዳ፣ አለበለዚያ ግን አለበለዚያ ግን ምንሳሩ። ለምንድን ሁሉም ነገር በጉልበት የምታደርጊው ሁሉም ነገር በጉልበት ይሆናል ብለሽ እንዴ የምታስብ? ይኸውልሽ፣ እኔ በጉልበት አላምንም። እሺ የተፈጠርንበትን ባንረሳ ደግሞ ጥሩ ይመስለኛል። ማለት አልገባኝ። ቀኔን እኪ ይመስላል። አብራራልኝ። ይኸውልሽ፣ መረዳት መርዳት ካልፈለግሽ አትረጂው። ለምንድን ነው ሴትም አትሆኝም? ያንቺ እኮ ትክክለኛው ማንነትሽ ሴት መሆን ነው። እሺ ሴቱኝ እንዴ። ሲናናቁ አለቁ አለ ሰውዬ። ሰውዬ አንዲሱ ወጥ ይረገጥከው ማን ብለንም ታስቦ ራስህ፣ አንተ ስለኔ የሚመለከት ነገር አለ አለ? ወይ ጉዳይሽ ነው? እሺ ወይኔ፣ አንተም ለይቅርታ መምጣት እንደዚህ ነው ድሮ። ማትመች እኔ ምንሻለሁ? የሆነ ሰው ነገር ነገር የሚለው ሰላም ነው። ስቲው የሚደብረው ደግሞ ጀመረው። ስቲው ደግሞ ሰላም ነው። በቃ ወላሂ ሰው ገጥሞ ሰው ጋር አያውቅም፣ ግን አንዳንድ አልፎ አልፎ እንደዚህ አይነት ባህሪ ይታይብሻል። ማለት ካልሽኝ ሰው ጋር ተምሳይ ባሪን ያላችሁ ለዚህ ይሆናል ያልተግባባችሁት። ወይ አለም የቷኛውን ካልቷኛው ወደባለቅሽ ቆይ፣ ምን አገናኘው? በይኔ ሻውን ሂድ። እሺ ቆይ ልደትሽ ነው አይደል? ቆይ ግናችን ይጓደኛል እሺ? ያልተቀጠፋሽ? በቃ ላይ ገልሽ? አረ አይደለም። ደስተኛው ነች ሳይሽ ምን ተገኘ ብዬ ሳስብ ምናልባት የልደትሽ ቀን ሆኖ ሰርፕራይዝ ከተደረግሽ እኮ ብዬ ነው እንጂ ምን አንቺ ልደት እንድትረሳ እ ልትገኝ መሞት አልፈልግም። መሞቱ ቢቆይኝ ነው የሚሻለው። ብዙ የምሰራቸው ነገር ይቻላል ወይ አለም መዞር ትወጃለሽ? የመስሏቸዋል እንጂ እኔ በጣም ደስተኛ ነኝ፣ ሳቂታ ነኝ፣ ተጫዋች ነኝ። መለስ አንድ ነገር ግን ምንም ሳትቆጪ ነው የምትመልሺልኝ፣ ምንም ሳትናደጂ። ያው ጥያቄ መልስ ካለው ወይም ደግሞ ግራማ ያጋባ ከሆነ ጠይቅን ትችያለሽ። ለማንኛውም

እኔ ማቃት መሲ ምንም ነገር ቢከብዳት ማንንም አትጠይቅም፣ እራሷ ለምሳሌ ድንገስ ፈረቅርቱ ላለች እንጂ ምድር ተቀባጥሪ አንቺ። ደግሞ ይሄንም ዘገባችሁት እንዴ? እኔ እኮ ሰው ነኝ የሆነ የሚከብድ ነገር ይኖራል። አለቀ። ለነገሩ ላይ አንቺ ምንም ማብራሪያ ማይ አይጠበቅብኝም። እንደውም ይልፈልሽ። እሺ፣ ምን አልኩኝ አሁን? እሺ ተነሳባት ስል ይኸው ተነሳባት፣ ይኸው ጀመራት

እሺ ከወንድም ጋር ተፋታችሁ ታውቃላችሁ? ደሞ እኮ ያው እሱማ አንጠለጠለም እንጂ ያው ነው፣ አይደለም እሷ

ፎቶ ምናምን ይዤ ነበረ ማናት ምናምን አለች። አይ ፍቅረኛ ናት ምናምን ነገር አልኳት። ስንት ዓመት ቆያችሁ ምናምን ስትል አንድ ሰባት ዓመት ምናምን አልኳት። እሱን ለማረጋገጥ መሰለኝ የመጣችው። ብቻ ግን የቀና ስል ሰውዬውን ዘርረውን ያየዋት። ያድርግልሽ ተመችቶ ነረ ወደ ነው አለሙ ደግሞ ምንድነው የምቀባጠረው? በጣም ተመችታለች ማለት ነው። ምርጥ ደግሞ ምንድነው የምቀባጠረው? ጠዋት ትምህርት ቤት መታ ነበር። እዚህ የሆነ ፎቶ ምናምን ልጅ ነበረ። ማናት አለችኝ። አይ ፍቅረኛ ናት አልኳት። ከዛላ ስንታ መቆያችሁ ምናምን ስትለኝ አንድ ሰባት ዓመት ምናምን ብያት ነበር። እሱን ለማረጋገጥ ብላ መሰለኝ የመጣችው ብቻ ግን የሰውየውን ስዘርሮ ነው ያዩዋት። አንተማ የሆነ የቻይና ፊልም ጀምራላ። ምንድነው? ቆይ አለ እንዲህ መጣው ግራ ጋባኝ ኮ ቆይ ምንድነው የምትለው? እንዲህ አወዛገብከኝ ባክን ያስጠላ ማንኛውም የሚብላኝ ለአንተ እኔ ሳፍ ቃሪ አለኝ። በጣም ይኸውልህ ታውቀኛለህ እኮ እንዳላስኮልሽ ብለህ ነው። ኧረ ለማንኛውም ያቻት ናችሁ። በይ በቃ እስኪ ላገኛት። ይቅናሽ በይ ይመችሽ በይ። ትላንት ከማን ጋር ያለ እኔ አልገፋህ ብሎሻል አለ። አረ እኔ አልገፋሁትም እንዴ መንገድ ደግሞ ከመጀመሩ ነው የሚገፈው። አይገፈው እንደው ምን ቀን ነው ከአንቺ ጋር ያገናኘኝ? የምር ግን ተወልደሽ ነው ያኔማ። ማ ስትወለጅ ሆነ ነገርሽን ነክተውት የተገናኘ ነውማ። መስከረም ሁለት ሺህ አስራ አምስት እንደውም ትዝ ካለሽ ደብተር አቅፌ እየሄድኩኝ እንደውም ትዝ ካለሽ ደብተር አቅፌ እየሄድኩኝ ማለት ነው። እንዳይጠፋብሽ ነው ምናምን ብለሽኝ ነበረ። ያልገባኝ ግን ወይኔ መክሊት፣ ወይኔ መክሊት፣ ይህቺ ቆንጆ መክሊት ማበዷ ነው። አንቺማ አብደሻል። ልታሳብጅኝ ነው። እንደሱማ አይሆንም። መምህራን ሲያስተምሩ በቀን ውስጥ አንድ ተማሪ አብዳል ይባላል። እስኪ እየተገበልሽ ነው። ወይኔ ዓለምን ቀን ነው አንቺን ጓደኛ ብዬሽ አያዝኩት። ወይኔ ወይኔ ቅሌት ወይኔ ቅሌት ወይኔ ቅሌት ወይኔ ቅሌት ወይኔ ምድር ተከፍታ አቤት ውርደት! አቤት ውርደት! እንዲህ እየቃዠች ነው እን ምን ተፈጥሮ ነው? ምን እየሆነች ነው? ሆይ አምላኬ ሆይ፣ በቀኝ አውለኝ ብዬ እራሴ ይጠይቀኝ እራሴ መለስኩት። እዚህ ተመችቶ? እናቴ እጠየቅ አንዴ። ይመስገነው፣ ደህና ነኝ። እስካሁን መልካም አየር ነው ያለው፣ ከዚህ በኋላ ያለውን ባላውቅም። ደህና ነህ ግን? ዛሬ በጣም ደብሯል። በጠዋቱ የማገዝ ነገር አለ ነስ ቁሰር። ያው አየሩ ሲሟሟቅ ይነቀኛል ብዬ ነው ያው ገና አልበለውም ብል ትጋብዥኛለሽ? ማለቴ እናንተ ሀብታሞች ሲባል እኮ ለማጥፋት እንጂ ሰውን ለማገዝ ምናምን አቶን ቆይ ግን መሲ፣ አንቺ ከየትኛው ወገንሽ እንዴ? አይና እንደዚህ አድርጌ አላውቅም። ውሸታም። እሺ ና ሻሁን፣ ተነስ። እሺ ምንድን ነው የምትጋብዥኝ? የፈለግከው ምን አለበት። እዚህ ባይሆን ውጭ ቢሆን ቆይ ግን በቃ እሺ፣ እኔ ተነሽነት እሺ ግን፣ እናቴ እንዴ ስትሆኑ ግን ማየት አልፈልግም። እሺ አንተ እንዴ ስትሆኑ ከዚህ በኋላ ስታቆርፍ ማየት አልፈልግም። እሺ ደግሞ ባስፈለገ ሰዓት ሁሉ ከጎን ነኝ፣ ምንም እንዳታስብ። አውቃለሁ፣ አመሰግናለሁ፣ የእኔ በጎ አድራጊ። ቆይ ግን ለምን በማደጎ አትወስጂም? ማለቴ ያው ላንቺ ወጭ ቀንሳል ብዬ ነው። በትንሹ ቢያንስ አንድ አምስት እንጀራ በላ ነው እንድትጎጅብኝ አልፈልግም እንዴ በቀን አምስት እንጀራ ትጨርሰዋለህ ነው ወይስ ትውስጥ እስረኛለህ? አይ የለ የለ፣ እንደ ግመል አንድ የበላና ከዛም በሻኛ ላይ አድርጌ ለወራት ተጠቀማለ። ከዛ ከእናንተ እኩል ኖረን ይባላል። እኛና እናንተን ያመሳስለን ነገር ብዬ የማስበው ሞት ነው። ተካሱም ልዩነት አለ ብፌ ያለ ብፌ

እኔ ሁሉም ለፈልፈው ላናደድሽ ብዬ አይደለም። እንዴ ማለት ነው እንዳታነደኝ? ካናደርከኝ ነው። ስለዚህ ና ባይኔ መጣሽ፣ ሰው ብቻ ምን ደሞ ሰላምታ ደግሞ የት ሄደሽ ነው? እየፈለግኩሽ ነበር የት ጠፍተሽ ነው? በሰላም አለው ለፈለገኝ በሽ ነኝ ዋናው ፍላጎቱን የሰው ልጅ ለመፈለግ አይደል እንጂ ማለም ሰላለም ጠፋሽ ማለቱ ተገቢ አይመስለኝም። እረ እኔ ላይ ምሰላል ነበር ያልኩሽ አንቺ እንደዛ ነው እንደምታስበኝ። እኔ ግን ከልቤ ነው ስድሽ የነበረው። አይ ቅድም ላመሰግነሽ ስፈልገሽ አጣሁሽ። ቆይ የት ሄደሽ ነው? ለምን ነው የምታመሰግነኝ አየኔ ነገር በየቦታው ለታየሁልኩኝ እኮ ምስጋና በዛብኝ። ደግሞ ያልገባኝ ለምንድን ነው የምታመሰግን? አንቺም በቃ ሙድ የሚያስጀምርሽ ማለት ነው። የምር በጠዋቱ ፈገግ አስባልሽ ግን አለ። እንዴት ነው ግን አንቺ መሆን የሚቻለው? ማለቴ እኔ መሆን ምን ተፈልገኝ ተመኝ። ቆይ እንዴት ነው መሆን የሚቻለው? ተው እኔ መሆን ይቅርብ። አለም ብዙ ውጣ ውረዶችን አሳልፋለች እኔን ከመሆን አለመሆን ምረጥ። ይሄን ይሄን ቢበሳጩ፣ አለም ስላለችኝ አይደለም። ግን ደህና ነሽ? እኔ ቅድም ስፈልሽ የነበረው ስለ ሳሚ ላመሰግንሽ ነበረ። እንዴ ቆይ ምንድን ነው የምትይው? ድራማ አትመስኝም። ይሄ ቀባጠርሽ እኮ ነው እንዴ። አይ የእኔ ነገር ሁሉንም ሰው ግራ ማጋባት ሆነ አይደል ስራዬ። ደሞለች ምን አደረኩለት? ማለት ሳሚ የሁላችንም ኃላፊነት ነው ለእኔ የሚሰማኝ እንደዛ ነው ግን ሳሚ የሆነ የውስጡን አውጥቶ መናገር የማይችል ሰው ነው እሱ ነገሩ ደግሞ በጣም ነው የሚያናድደኝ እንጂ ለምስጋና የሚሆን ነገር ምንም አላደረኩለትም አዎ ልክ ነሽ እኮ ምን መሰለሽ ሳሚ የሆዱን በቃ በሆዱ መያዝ ነው የሚወድ ሰው ነው ስልሽ ያው አለ አይደል አንዳንዴ መናገር ማንፈልጋቸው ነገሮች በቃ እሱን መናገር ስላልፈለገም ዝም ያለኝ ደግሞ ማስገደድ አይቻልም ማለት። ስለዚህ ራሱ በፈለገ ሰዓት ቢነግረን አይሻል? እንደዛ ቢሆን ጥሩ ምርጫ የሚሆነው። እንደዛ ቢሆን አይሻል? እንደዛ ይሻላል። ብለህ ራሱ ፈልጎ ቢነግረን ይሻላል። አንተም አልነገረም ማለት ነው? እውነትም መናገር አይወድም። ግን አንተ ሳሚን ትወዷል አይደል? ባለፈው እኮ ስነግር በጣም ነበር ስሜታዊ የሆንኩ፣ እሱም እንደዛው በጣም የምታስቀኑት እኔም እንደ እናንተ አይነት ጓደኛ ቢኖር እንዲ የተመኝ፣ እንዲ አለ። ምንድን ነው? አንቺስ ብዙ ጓደኞች አሉሽ አይደል? እንደ እነ መሲ፣ እነ መሳሮን፣ እነ መክሊትስ፣ እነሱ ጓደኞችሽ አይደለም? እንደ አቤል፣ እዚህ ግቢ ውስጥ እኮ ሳሚ፣ ናቲ፣ ሌሎችም አሉ። ለአንተ ከሳሚ ይበልጣል? የለም። ምክንያቱም ሳሚ አንተ ደካማ ጎን ነው። የእሱ መኖር ከሚያሳስባቸው ሰዎች መካከል አንዱ አንተ ነው። እኔ ግን ከዚህ ግቢ ከወጣሁ በኋላ ማንም አያስተውሰኝም። አለም ከዚህ ከወጣሽ በኋላ ምሳሌ እንጂ ምንም አይደለች። ይቅርታ ነው፣ እኔ እንዴ እንዲሰማሽ ፈልጌ አልነበረም። ነው ግን የሆነ የሁለት አይነት ሰው ባህር ያለሽ ሰው ነሽ። እንዴ ቀይ እንደዚህ ታወራለሽ እንዴ? አንቺ ግን ቆይ እሺ፣ አንቺስ የለሽም ማለት ልክ እንደሌላ እንደ ሳሚ? ይሄው እኔ ሳሚን አንድ አመት ነው የምበልጠው። ከሱ ጋር ብዙ ጊዜ አሳልፈናል። ደስ የሚሉ ቀናቶችም ነበሩ። ያው አንድ ቀን ሳንፈልገው በቤተሰብ ምክንያት ተለያየን እንጂ ግን ገርምሻ አንድ ቀን እንኳን ሳላስበው ሳላስበው ቅልቻ አላቅ። እኔ እኮ የመኖር ተስፋዎች የራሱ ሳሚና ያተኝ ናቸው። እነሱ ከሌሉ ቁሮን የምንኖ

ከራስ ሻት መጭም እንዴ ምን ነው? ንግስት ነኝ አልሽ? አዎ እንደ ንግስት ነው ማየው። ምነው አሽቃበጥክ? አሽቃባጭ እንኳን እኔ ላሽቃበጥኩት እናንተ ምን አገባችሁ? ቆይ እዚህ ግብ ግን ስራ፣ ሰው ስራ ያጥቷል እንዴ? ምን ነው ሁላችሁም በሰው ስራ ላይ ጥልቅ የሚያደርጋችሁ? እሺ ተነሽ፣ ተነሽ፣ ተጠጊ። ጠጋለታ መጣ። ምን ይጠበስ? አንቺና ፀሐይ እኩል ለወጣችሁ እኮ አቃጠላችሁ ለበለባችሁ። አሁን እሺ ጉዳይሽ ምንድን ነው? ንገሪኝ። ለወሬ ሟች ነኝ በልና እነግርሃለሁ። ከዛ እዚህ ድረስ የመጣው ወሬ ይፈልገው አደለ? እሰይ እኔ አንቺን አደረግሽኝ እንዴ? እኔ እኮ አንቺን አይደለውም ለወሬ ሟች መሆነው። እቺ ምን ትመስላለች? ቆቅ ፊት። ምን አይነት ሰው ምች ፊት ማለት ነው? አንተ ናቲ ታውግና፣ ተው ተው ግን

ምንት ሴቶች ጋር አስደረሰ። ይኸውልህ፣ ከዚህ በኋላ እዚህ ትምህርት ቤት ያሉ ሴቶች በአፍንጫ ይወጡ። ምን ነው እናቴ፣ ኧረ ተው። ለማንኛውም አበባ ስትፈልገ ነበር። መቼ ያለን አብራ። ታዲያን ቅድም ምን ስትል ነበር? ውሸታ አንተ። መቼም ቢሆን ከሴቶች አትልቅ። ችግሩ ደግሞ አንተ ልክህን አለማወቅህ ነው። አረሳ እኔ ምን ብልም ምላሴን ታምነዋለህ? ማለቴ ይህን እንታምነኛለህ? ግን የምር ነው ስትፈልገኝ ነበር። እንደውም ከጀርባ ናት ሳሚ። ዊሳሚ የምር ነው ሳርዬ፣ ስትፈልጊ ነበር አሉ። ቆይ እንገናኛለን። ይሰራላለሁ። እሺ፣ አንተ መሽኩቅ